ከዛ ደግሞ ምን ይቆጭሻል ቢሉኝ ድብና አድርጌ ኢየሱስን አውቄው አውቄው አውቄው ልክ በገረድ ፊት አላውቀውም ብሎ እንደካደው ጴጥሮስ እየገባኝ ኢየሱስ እንደማላውቀው የሆንኩባቸው ጊዜዎች አሉ። አንደርስታንድ አድርጌው ኢየሱስ ገብቶኝ ሃይማኖትኝነት የሆነ ነገር ይዞኝ በቃ ሽምጥ አድርጎ እንደማያውቀው የካድኩባቸው ዘመናት ምንም ዘመን ቢመጣ ምንም በጣም የሚያስቆጩ ኃጢያቶችን ሰርቻለሁ። ኃጢያቶቼ ለራሱ ያን ያክል አያስቆጩኝም። ኢየሱስን አውቄው እንዳላወቅኩት ያስመሰልኩባቸው ጊዜያቶች የሚያበሳጩኝን ያህል ሌላ የሚያበሳጨኝ ነገር የለም። እንዴት እኔ ይህን የሚያክል ትልቅ አምላክ እሸሽገዋለሁ? ሰዎች ኢየሱስን እንደፈለጉ የፈለጋቸው ሃይማኖት ውስጥ የመክተት መብት አላቸው፣ ይከቱታል እንደፈለጉ። ትክክለኛው ኢየሱስ መጽሐፍ ቅዱስ ውስጥ አለ። ሁሉም ሃይማኖቶች እኮ ልክ አለን የሚሉ ጆቦውን፣ ብትሄዱ ልክ አለው። ሰባተኛ አድቬንቲስቱም ኦሊልጅሰሱም ምናምን ሁሉም ልክ አለኝ ብሎ የሚለው አለ። ከዚህ መጽሐፍ ተነስቶ እያነበበ ማለት ነው። ከትክክለኛው ኢየሱስ ጋር ተገናኙና የሆነ ነገር ትጨርሳላችሁና ደስታችሁ በቃ ማለቀ የለውም። አንደኛ ሁለተኛ በቃ ምን ብዬ ልንገራችሁ። ስለሱ አውርታችሁ አጠግቡም። በቃ ይሄ የሆንኩት ማለት ነው። እኔ ይሄ የነ ጀግና መጽሐፌ በጣም ብዙ ጥቅም ያለው ነው። ይህኛው ልዋም አሁን እንደም ከአማዞን ወጥቷል። ይ በአማርኛው እነዚህን እንዲ ታትሬ አሁን ቪዲዮ እንደምሰራቸው አድቨርት ሰርቼ የሆነ ነገር ምናምን አድርጌ ቢሆን እንደ ሚዲያ ሰው በጣም መጽሐፍቶቼ ተሽጠው እኔም በደንብ ብታወቅበት ነበር። የእንደዛን አይነት ሰው አይደለሁም። አሁንም እንደዚህ አይነት ሀሳቤዎች እንዲቀጥሉ የእግዚአብሔር ሀሳብ አይመስለኝም። ደፍሬ በሚዲያ ወጥቼ ይሄን እንደዚህ እንደሆን እግዚአብሔር የፈለገው ስለሱ እንድናገር ሲሆን ግን እኔ አቅሙ ከየት ተሰብስቦ እንደመጣልኝ እኔ ለራሴ አላውቀውም። በእውነት እኔ እናቴንም ፋሚሊዎቼንም ያስገርማቸዋል። ግን ሌላ የማታውቀው ፋሚሊዎች አሁን የምታውቁበት ምክንያት እንደዚህ ያለ የፍልስፍና የሩጫ ዓለም ብዙ ነገሮች ውጣ ውረድ ይምን እኔ ላይብራሪ መጽሐፍቶች ማሰባሰብ ፈልጋለሁ ስል አንድ ሰው መጽሐፍቶችን ከአዲስ አበባ ራሱ ልኮልኝ ነበር። ይሄ መጽሐፍ የላከልኝ በደንብ አድርጎ ያውቃል የኢትዮጵያ ፍልስፍና በብሩህ ዓለም የተጻፈው እና ይሄ ፍልስፍና ሶስት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የወደፊት ፈተናዎች የሚል ማለት ነው። እነዚህ መጽሐፍቶች ራሱ ያስፈልጉኝ ነበር እኔ በደንብ እንድሰራ ማለት ነው። እና እነዚህም መጽሐፍቶች እንዳገኛቸው እንኳን እግዚአብሔር ተጠቅሟል። እኔ የፈጀሁትን ማገዶ የሚፈጅ ሰው ያለ አይመስለኝም። ግን ከአንድ በአንድ ነገር እናንተን መምከር ብችል የምመክራችሁ ነገር ምንድን ነው? የራሳችሁም ሃይማኖት ከሆነ አትውረሱት። አሁን አሁን አንዳንድ ሰው እኔ አሁን ይሄ ከገባኝ በኋላ ነው ድሮ ነበርኩኝ እንደዛ የዚህ ሃይማኖት ተከታይ ነኝ፣ ግን ብዙ ስለ ሃይማኖቴ አላቅም የሚላችሁ ሰው በጣም ብዙ። እኔ ስለ ሃይማኖቴ አላቅም፣ ግን የዚህ እምነት ተከታይ ነኝ። አንድ ቢዝነስ ሰው ቢኖረው እኔ የዚህ ድርጅት ባለቤት ነኝ፣ ግን መንሰርተን እንደምናተርፍ አላቅም ቢላችሁ ማለት ነው ራስን መሳደብ ማለት ነው። አሁን እኔ ሲታየኝ ድሮ እኮ ብያለሁ። እኔ የዚህ ሃይማኖት ተከታይ የሆነ ነገሮች አውቃለሁ ዝም ብዬ በዛኛው በነበርኩበት ሃይማኖት የትኛው የሚሆን ስኖር ያንን ሃይማኖት በተወሰነ ደረጃ አውቋለሁ ዝም ብዬ ከበር የምመለስም ሰው አልነበርኩም። አውቃለሁ የተወሰነ ነገሮችን እኔ አሁን ሃይማኖትን ለሰው አላስተላልፍም። ይሄን ሃይማኖት አስተላልፊ ቢሉኝ አላስተላልፍም። አስተላልፈው ምንድነው ወንጌል መጽሐፍ ቅዱስና ኢየሱስ በቃ እነዚህ ነገሮች ልክ ናቸው። ሰዎች ሁሉ እየተነሱ ልክ ላይ ሆኑ ይችላሉ። ከየ- ሃይማኖቱ የተሳሳተው ነገር ልታገኙ ትችላለን። መቼም የማይሳሳት መጽሐፉ መቼም የማይሳሳት ኢየሱስ መቼም የማይሳሳት ወንጌል፣ ሰዎች እንዴት አድርገው የሚያስተላልፉት ከሰዎቹ ችግር የሰው ችግር ሊኖርበት ይችላል። እኔ ሰዎችንም ችግር የእናትና አባቶቻችሁንም የሆነ ነገርንም እንድትመለከቱ አይደለም እንድትወርሱም አልፈልግም። እምጠይቃችሁ ነገር ግን የራሴ ሃይማኖት ልክ ለመሆኑ እኔ እኮ ተአምር አለኝ፣ እውነት አለኝ። በዚህ መንገድ ሲሄድ በላችሁ የሌሎችን ሃይማኖት ጠይቁ። ነፍ ተአምር አላቸው ለእናንተ የሚነግሯችሁ ጣዋቶቻችሁ ያደረጉላቸው ከእናንተ ሃይማኖት ውጭ ይሄ ል ተደረገልኝ የሚለውን ብትሰሙ እናንተም እንደዛ ካደረጋቸው አንዳንድ ተአምራቶች ተአምር ሆነው እየመጡ ሳይሆን አጋጣሚዎችም የሚፈጥሯቸው ናቸው። ከዛ ውጭ ደግሞ ተአምር ከእምነት የተነሳ ሊሆን እንደሚችል ታያላቸው። አሁን ለምሳሌ ኢየሱስ ያቺ ሴት ጨርቁን ስትነካ እድናለሁ ብለ አመነች። ልክ ኢየሱስ ሲጠይቃት ምንድን ነው ያላት? ዋው እኔ አዳንኩሽ፣ የሚገርም ነው፣ ከኔ የተነሳ አላላትም። ልጅ ወይ እምነትሽ አድኖሻል ነው ያላት። አንዳንድ ነገሮች ልክ ባልሆነ ነገር ከማመናቹ የተነሳ የሚደረጉ ድርጊቶች አሉ። ታውቃላችሁ፣ የሆነ ነገር ስለ የሆነ ተአምር ስለተደረገበት ወይም የሚመስል ነገር ስላለው እውነት ነው ማለት አይደለም። ትክክል ትክክል ያለበት ቦታ ነው የቆማችሁበት የሆነ የሆነ ነገር ስላልያችሁበት ብቻ ልክ ነው ብላችሁ ለመመልከት አትሞክሩ እኔ እንደዛ ነው መውረስ አልፈልግም ትክክሉን አሳየኝ ማወቅ በሚገባኝ ነገር እንዳቅ አስቀጥለኝ ያልኩት ኢቨን እኔ ከፓስተር አሊ ኦመር ጋር ተገናኝቼ እንኳን ብዙ ስለምናው ስላለው ነገር ምናምን አያወራችሁም እሱ ራሱ ያንን ነገር ትንሽ ይነግራችሁና አብዝቶ ግን ክርስቶስን ነው የሚሰጣችሁ እንደዛን አይነት ሰው ነው አሁንም እንግዲህ ቲክቶክ ፔጁ ላይ ታዩት ይሆናል እና እስኪ የሆነ ሰዓት እኔ መጽሐፎቹን አፕሊኬሽን ላይ ዳውንሎድ የሚሆነው ልክ አይሆን ይሆን ብዬ እኛ ቲክቶክ ላይም ገልጫዋለሁ። መጽሐፍ ቅዱስን ማን ነው ቁርአንን ተቀብዬ አምጥቼ ለማጥናት ሞክሬ ነበር። በራስ ለምን መሰላችሁ? የሆነ ሰው እንዲሰጠኝና የሆነ ነገር እንዲያሳሳተኝ ሳልሆን። አሁን ለምሳሌ መጽሐፍ ቅዱስ ለሆነ ሰው ሰጣችሁት፣ ውነት ወደ አምላክ ጸሎት አድርጎ እራሱ ቢያነባው እስከ ወደ ክርስቶስ ያደርሰዋል። የሆነ መጽሐፍ የሃይማኖት ተከታይ ሆናችሁ ስሰጡት ያ ሊድ እያደረገው ያንን ነገር ሊያሳዩ ያስፈልገዋል። የሃይማኖት አባቱ ሊድ የሚያደርገው ከሆነ እንደራሱ እሳቤ ስለሆነ እያስተማረው የሚቀጥለው እኔ ልክ ነኝ እያለ ነው። እኔ አሁን የሆነ ሃይማኖት አባት ትንሽ የሃይማኖት አስተሳሰቤ ወደ ወንጌላውያን አማኞች እየተጠጋ ከመጣ የወንጌላውያን አማኞች አይደለም አስተሳሰቤን ወደዚህ የቀየሩ ብቻውም መጽሐፉ ነው ብቻውን መጽሐፉ። ስለዚህ የሆነ የሃይማኖት መጽሐፍ ስትቀበሉ ሊድ አድርጎ የሆነ የምታምኑበት መሰረት ሊሰጣችሁ ያስፈልጋችኋል እና እኔ በተወሰነ ደረጃ እያጣጣልኩትም አይደለም ቁርአንን ለማንበብ ሞክር ያለው ግን አንደርስታንድ አድርጌ የሆነ ነገርን እንድቀበል እያሳየኝ አልመጣ ስላለ ነው። አንብቤ እነሱ ደግሞ እንዲጠይቃቸው ነበር የሚመልሱ ሊመልስ አለ ግን ይሄ ህሊና የሚባለው አእምሮ ሊቀበሉ አልቻልም። አላቅም እንግዲህ የእግዚአብሔር ሀሳብም ከሆነ ልቤና መንፈሴን ትክክለኛ ተክሎት አሁን እኔ ወራሽ አይደለሁ የሃይማኖት ወራሽ አይደለም። ሰማይ ሲሄድ ቢያንስ አምላክን የፈለግኩበት ልብ አለኝ። አንድ ብጠይቀው ጥያቄ አለኝ። እንደው ኃጢያተኛ እንኳን ቢያደርገኝ አያደርገኝም እንጂ በኢየሱስ እኔ በደንብ አድርጌ ነው የማምነው። ቢያንስ ፈልጌ ነበረ ልክ ትዳር እንደሚያስፈልገኝ የሚበላ የሚጠጣ የሚለበስ ነገር እንደሚያስፈልገኝ ከሞት በኋላ ያለው ህይወት አስጨንቆኝ ጊዜ ሰጥቼ አምስት ዓመት ከምናምን ፈጅቼበታለሁ እና በዛ ደግሞ ደስተኛ ነኝ። ገብቷችኋል የሆነ እውነት አለ። አይሆንም እንኳን ቢባል ወስኜ ነው እኔ አሁን በኢየሱስ አምነሽ ሰማይ ሌላ ሃይማኖት ትክክል ሆነና ሂጄ ወደ ሲኦል ሂጂ ልክ አይደለሽም ቢባል በኮንፊደንስ መሄድ ነው የሚመስለኝ። ምንድ ነው ትክክለኛ እራሴ ፈልጌ የወሰንኩት ውሳኔ ነው፣ በኢየሱስ በኩል እኔ ጽድቅን ለማግኘት ማለት ነው። ስለዚህ የሆነ እርግጥ አድርጋችሁ የምታምኑበት ነገር ሊኖራችሁ ይገባል። አሁን እናቴ የበላያ ሰብ ሰብን ታሪክ ታምኛለሽ? እላታለሁ አዎ አምንበታለሁ። በላያ ሰብ በጥርኝ የምታክል ውሃ ወደ ሰባ ስምንት ነፍስ በልቶ ምናምን ቅድስት ድንግል ማርያም ካለችበት መጣ ይቺ ነፍስ ሲሆን መግባት የለባትም ብላ እንደተከራከረች ታምኛለሽ? አዎ አምናለሁ ትለኛል። በቃ አንቺ ደግሞ ቢያንስ እሱስ ውስጥ ትንሽ ውሃ ነው ያለው፣ አንቺ በገንዘብ የሰጠሽው አለ። ለመቤታችን ብዙ አድርገሻል፣ አምስት ስድስት እንጀራ የሰጠሽው ሊኖር ይችላል። በቃ ሰማይ ሲሄድ ቅድስት ድንግል ማርያም በስነ ስርዓት ሲኦል ገባ የሚያስገባኝ ነገር እንኳን ቢመጣ መታ ተናጥቃ ታስቀረኛለች ብለሽ እመኝ እርፍ በይሰላ ትላለች። እና ደግሞ ነገ ወይ ለሚካኤል ወይ ለጊዮርጊስ ወይ ለሆነ ነገር ደግሞ ያን ነገር እያደረገች ታመጫ አላመሽበትም እኮ በዚህ ታሪክ ብታኝበት ኑሮ በቃ እኔ ትመጣለች እንኳን ይሄን ሰባ ስምንት ነፍስ የበላው አንቺ እኔ ሰባ ስምንት አልበላው። ከዛ ደግሞ እሱ ጭራሽ አምላኩንም ክዷል መላእክትም ሁሉንም ነገር ክዷል። አንቺ ትሻያለሽ ከሱ ስለዚህ ስቴጂ መታ እንደምትናጠቅሽ እመኝ፣ በቃ ዝግት ያለ እምነት ይኑርሽ። ለምንድን ነው የምትቅበሸበሽ? እንዴት እንደዚህ ትኛለሽ? ምናምን ምናምን ምናምን ትላለች፣ አንዳንድ ጊዜ ማለት ነው። እና እኔ በኢየሱስ በኩል ሌላ አድል ላላደርግበት ነው ያመንኩት። ሌላ ጽድቅ ለማድረግ እንኳን እችን እጄን እንዲቻል ሰረዝርል እ ይሄ ጻያ ጸድቃል ቢሉ ማለት ነው። ጽድቄ በክርስቶስ ኢየሱስ የተጠናቀቀ መሆኑን አውቄ ማደርገው በጎነት የሆነ ነገር ምናምን እንኳን እንደማይጨመር ነው ምናምን፣ በኮንፊደንስ ራሴ ተጠያቂ ለሆንበት ሪስኬም በሉት በቃ ሰማይ በዚህ መንገድ ጨርሼ ነው እና አለመውረሴ፣ አንደኛ ያስደስተኛል፣ የራሴ ውሳኔ ስለሆነ። ሁለተኛ እግዚአብሔር ረድቶኝ ለዚህ ደረጃ ስላበቃኝ ደስተኛ ነኝ። በቃ ብዙ በህይወቴ እንግዲህ ሶስት ዓመት ነው የቀረኝ አርባ ዓመት ሊሞላኝ። የሆነ ላይፍ ሰዎችን ሊያስተምር የሚችል ያክል ህይወት ኑሬ አለሁኝ። አምስቱን አመት ለሰማያዊ ህይወት ያስጨንቆ ለለፋውበት መልፋት መጠየቅ ሃይማኖቶቹን እዛ እዚህ ለማየት መሞከር የጣርኩበትን ያክል ወርቅ አመታቶች ለኔ የሉኝ። ያን ያክል መልፋት ሳይጠበቅባቸው በቃ ደቂቃ ቅጽበት በአንዲት ርዕስ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ የሚቀበሉ ልብ ያላቸው ሰዎች ሊኖሩ ይችላሉ። እንደኔ አይነቱ ግትር ሰው በዛን አይነት መንገድ ስለማይመጣ ይሆናል ይህን ያህል ማገዶ የፈጀሁት ግን ማገዶ አልለውም።